ሰላም ተነስተለው ውድ ደቡሜድ ቤተሰቦችና ተከታታዮች፣ ዛሬ ዱባን በየቀኑ ብንመገብ ሰውነታችን ላይ ምን አይነት የጤና በረከቶችና የጤና ለውጦች ይኖራሉ የሚሉትን እንመለከታለን። የሚያብረቀርቅ ቆዳ፣ የተመጣጠነ የሆርሞኖች ሚዛን፣ ንጹህ ጉበትና ንጹህ ኩላሊት ስለሚሰጠን ስለ ዱባ እናወራለን። እንዲሁም ደግሞ ከዱባ በስተጀርባ ያለውን ሳይንስ እንዲሁም ዱባ ለተለያዩ የሰውነት ክፍሎቻችን የሚሰጠውን የጤና ጥቅሞችን እንዲሁም ዱባን በብዛት ብንጠቀም ከመጠን በላይ መጠቀም ምን አይነት የጎንዮሽ ጉዳቶች ይኖሩታል ምሉትን፣ እንዲሁም ደግሞ ዱባን በቤት ውስጥ እንዴት በተለያየ መልኩ መጠቀም ይቻላል፣ ትክክለኛውን አጠቃቀም ዘይቤዎችን እንመለከታለን። የደቡ ሜድ ስብስብክ የምናርሶችን ወደ ተግባር የመቀምበበት አን እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ። ከሁሉ በፊት እንደተለመደው ደቡ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል፣ በአንደኝነት ላይ የምናገኘው ከዱባ በስተጀርባ ያለውን ሳይንስ ነው። እንግዲህ ዱባ የተለያዩ ዝርያዎች ቢኖሩትም በዋነኝነት የምንመለከተው ኮመን የሆነ በሀገራችን የሚገኝ በመላው ዓለም የሚገኘውን ዋናውን ስለ ዋነኛው ዱባ ነው የምናወራው። እንግዲህ ስለ ዱቦች የተለያዩ ዝርያ ቢኖራቸውም ስለ ዋናው ዱባ እናወራው በጸረ ኦክሲዳንት የታሸገ እንዲሁም ደግሞ በፍሎፍኖይድ የታሸገ ውህድ ነው። በተለይም የተለያዩ ምርምሮችን ስናይ እንደ ኤሮፒያን አቆጣጠር በ2024 በጆርናል ኦፍ ፉድ ኬሚስትሪ የተደረገ ጥናት እንደሚያመላክተው ከሆነ በሰውነታችን ላይ በሽታ ጠቋሚ የሆኑ እንደነ ሲአርፒ እንዲሁም ደግሞ አይኤል ስድስት የተባሉትን እብጠት አመላካች ምልክቶችን ዝቅ የሚያደርግና ብግነትን የሚከለክል እንዲሁም ደግሞ የልብ ህመምንና ያ የካንሰር ወደ ካንሰር የሚያመሩትን የተለያዩ ስር የሰደዱ እብጠቶችንና እንዲሁም ደግሞ የሰውነት ብግነቶችን እንደሚቀንስ በምርምር የተረጋገጠ ነው። በተጨማሪም ዱባ በላብራቶሪ ጥናቶች የጸረ ነቀርሳ እንቅስቃሴን ያሳያል። ይህም በጉበትና በኮለን እንዲሁም ደግሞ በአንጀታችን ላይ የሚፈጠሩ የእጢ ሴሎችን በመቅጣት ዘጠና በመቶ የሆኑትን በማፈራረስ እና በማፍረስ ይታወቃል ማለት ነው። መርዛማ ንጥረ ነገሮችን ከሰውነታችን በማስወገድ ስንቀጥል ዱባ በተለያዩ የሰውነት አካላትና የሰውነት ክፍሎቻችን የሚሰጡ የጤና ጥቅሞችን እንመለከት። የመጀመሪያው የልብና የደም ቧንቧዎች ህክምና ነው። ዱባ የሚሰጡ በተለይም በፖታሺየም ማግኔዚየም፣ እና የእጽዋት ስትሮል የበለጸገ ነው። ይህም የደም ግፊት እና የኮሌስትሮልን በተፈጥሮ ለመቆጣጠር ይረዳል። በሳይንስ እንዴት እንደሚሰራ ስንመለከት ዱባ ወይም ደግሞ የዱባ ዘሮች በፖታሽም የበለጸጉ ምግቦች ስንመገብ የፖታሽም ይዘቱ የደም ስርን የማነቃቃት፣ የደም ስርን ዳሌት የማድረግ እንዲሁም ደግሞ የሶዲየም መመጠጥን ይረዳል ማለት ነው። ይህም የደም ቧንቧ ግድግዳዎች እንዲሰፉ፣ እንዳይጨናነቁ፣ ሪላክስ እንዲሆኑ ልብር የሚፈጥሩን ጫና በመቀነስ ይታወቃል ማለት ነው። ምርምር አስደግፈን ስና እንደ አውሮፓውያኑ አቆጣጠር በ2023 በጆርናል ኦፍ ጆርናል ኦፍ ክሊኒካል አልሚ ምግብ ላይ የተደረገ የአሜሪካ ጥናት እንደሚያመለክተው ከሆነ በቀን ከ700 እስከ 1000 ሚሊ ግራም ተጨማሪ ፖታሽ የሚበሉ ሰዎች የልብ ድካምንና የስትሮክ የመጋለጥ ዕድላቸው በ27% ቀንሶ አሳይቷል። እንግዲህ ከዱባ ፍሬዎች በተለይም የኮሌስትሮል የኮሌስትሮል ይዘትን በተለይም ደግሞ ኮሌስትሮል ላይ የተመሰረቱ በሽታዎችን በተለይ ኤልዲኤልን መጥፎ ኮሌስትሮል የሚቀንሱ እንዲሁም ደግሞ ኤችዲኤል ጥሩ ኮሌስትሮልን በመጨመር ይታወቃል ማለት ስንቀጥል በሁለተኛ ደረጃ ደግሞ ከጉበትና ከኩላሊት ጋር በተያያዘ ዱባ ከሚሰጠን ጥቅሞች ውስጥ የመጀመሪያው ከጉበት ጋር በተያያዘ ዱባ በፕሮፍኖድ የበለጸገ ነው ይህም በባዮአክቲቭ የሆኑ ወዶችን ይዛል የጉበት ዲቶክስ በማድረግ የሚያደርጉ ኢንዛይሞችን ወይም ደግሞ ጉበታችን የሚያጸዱና መርዛማ ንጥረ ነገሮችን የሚያስወግሩ በተለይም እንደዚህ ኤኤስቲ እንዲሁም ደግሞ ኤልቲ የመሳሰሉትን መርዛማ ንጥረ ነገሮችን በመሰባበር የሚታወቁ ኢንዛይሞችን በመደገፍ ይታወቃል። ኤኤስቲ እና ኤልቲ ማለት ነው። በምርምር ስናስደግፍ እንደ አውሮፓ አቆጣጠር በ22 በጆርናል ኦፍ በጆርናል ኦፍ ማይክሮባዮሎጂ የታተመ ጥናት ማይክሮባዮሎጂ እንዳም እንደሚያመላክተው ከሆነ ዱባ ዘሮችን ቀደም ባሉ ሰዎች የሚመገቡ ሰዎች እብጠትና የስብ ክምችትን በእጅ ቀንሶ አስተዋል። በተለይም በውስጡ የያዘው የኦሜጋ ስሪ በቫይታሚን ኢና እንዲሁም ደግሞ በጸረ አንቲ ኦክሲዳንትነት የበለጸገው የውህድ 95 የሚሆነውን የዋይዘ ስለሚሰጥ የኩላሊት መጨናነግና የሚገቡበት መጨናነቅ በመቀነስ ይታወቃል ማለት ነው። በተጨማሪም ከኩላሪክ ጋር በተያያዘ ዱባ 95 ፐርሰንት የሚሆነው ወይዘቱ እንደ ተፈጥሮው ውሃ መጨመቂያ እንዱም ደሞ ውሃ ማበልፀጊያ ሆኖ ለኩላሊት ያገለግላል። እንዱም ደሞ እንደ ዳይሬቲክስ ሆኖ ያገለግላል ማለት የዩሪክ አሲድ መደገፍን የዩሪክ አሲድ መጨናነቅና የሜታቦሊክ ቆሻሾች በኩላሊት በኩል ለማስወገድ ይረዳል ማለት። ካንጀትና ከምግብ መፈጨት ጋር በተያያዘ ደሞ ከፍተኛ የሚማማ ፋይበር ማሚ ፋይበር ይዘቱ የአንጀት እንቅስቃሴን የእንድ የሚሞሉ የምግብ መፈጨትን የሚያንቀሳቅሱና አሲድነትን ከሰውነት በማስወገድ ይታወቃል ማለት በተለይ የሆድ ድርቀትን የ የወድ መመንና የፎድ የአንጀት እብጠትን ከ20 በመቶ ቀንሶ ያሳያል ማለት 20 ፐርሰንት በመቀነስ ይታወቃል። ከቆዳና ከእርጅና ጋር በተያዘ ደግሞ በዱባ ውስጥ የሚገኙ ቤታ ካሮቲን ወደ ቫይታሚን ኤ በመቀየር የቆዳ እርጅና በመቀነስ ይታወቃል ማለት ነው። በተለይም በቫይታሚን ሲ ና እንዲሁም ደግሞ ሲልካ ኮላጂንን በማበረታታት ሰውነታችን ንጹህ እንዲሆን የአንጸባራቂ ቆዳ እንዲኖረን ይረዳል ማለት ከአምሮ ና ከአንጎል እንዲሁም ደግሞ ከስሜት ጋር በተያዘ በዱባ ውስጥ ያሉት ማግኒዥየም ና ቢ ቫይታሚኖች የነ የነርቭ ሴሎችን ያረጋጋሉ፣ ሴሮቶኒን ያስተካክላሉ፣ ወይም ደግሞ የእንቅልፍ ጥራትን ያሻሽላሉ። ከበሽታ መከላከል ጋር በተያዘ የምሰጠን የጤና ጥቅም ደግሞ ስናይ የዱባ ዘሮች የሚገኙ ዚንክ እና እንደ ሉቲን ያሉ ኦክሲዳንቶች የኢንፌክሽኖችን ከሴሎች በመጎዳት በመከላከል ኢንፌክሽኖች ከሰውነት ውስጥ በመጠራረግ ይታወቃሉ ማለት ነው። እንዲሁ ደግሞ በስንቀጥል አደጋዎችን እና በብዛት ስንጠቀም ምን አይነት የጎንዮሽ ጉዳቶች ኖርታል ሲባል የመጀመር ለመዳ በብዛት ስንጠቀም የማቅለሽለሽ ስሜት እንዲሁም ደግሞ ከመጠን በላይ ላይ አፍልተን ስንጣብ አብስለን ስንጠቀም ኢንዛይሞች ዲኔቸር ደሞውልና የምግብ ይዘት የማጣት ችግሮች ይኖሩታል ማለት ለመብላት ትክክለኛ አጠቃቀም ሲባል የመጀመሪያው በጥሬ ለሚመገቡ ሰዎች ከኩከምበር ከሐባብ ጋር አንድ ላይ ቀላቅሎ በሰላድ መጠቀም ይቻላል ማለት ነው። የበሰለውን ደሞ በእንፋሎት መልክ አብስሎ በሁለተኛ ደረጃ መጠቀም ይቻላል። በሶስተኛ ደረጃ ደሞ ዘሮቹን በመጥበስ ወይም ደሞ በማብሰል ዚንክና ፕሮቲን ይዘቱ በከፍተኛ ደረጃ ማግኘት ይቻላል ማለት ነው። እንዲሁም ደግሞ በአራተኛ ደረጃ በጭማቂ መልክ አንድ ሁለተኛ በሀባብና ለመከላከል መጠቀም ይቻላል ማለት ነው። እንደ ማጠቃለያ ከላይ ያለውን ስንጠቅል ዱባ ለተለያዩ የሰውነት ክፍሎች ከአእምሮ እንዲሁም ደግሞ በሽታ መከላከል ስርዓትን፣ ቆዳን፣ እንዲሁም ደግሞ የአንጀት ጤናን በትክክለኛ በመጠበቅ ይታወቃል ማለት ነው። ለዱባ አዲስ መረጃ ካገኙ ደግሞ ሜዳን ሰብስክራይብ፣ ሼር ማድረግ እንዳይደርስ እንላለን። መልካም ጊዜ፣ መልካም ቆይታ እና መሰግናለን።